በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቷረፍ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብፀሓነ እስከዛቲ እለት እስከዚች እለት እስከዚች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ ይክበር ይመስገን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የቅዱሳን ሁሉ ወዳጆች፣ በወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሴሳት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምህረቱ ጠብቆ ለዚች እለትና ለዚች ሰዓት ስላደረሰን ለልዑል እግዚአብሔር ክብር ምስጋና በድጋሚ እይድረሰው። እናቱ እናታችን ወላዲት አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለዐቢይ ጾም ሦስተኛ ሳምንት ምኩራብ አደረሳችሁ አደረሰን። ጾማችንን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመሰላ ሳው ለካቲት በዛቲ ዕለት ተረክበት ርእሱ ለቅዱስ ዮሐንስ መጥምቅ ውእቱኬ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት ሰላሳ በዚች ዕለት የመጥምቀ መለኮት የቅዱስ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስ ራሱን የቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስለ አደረገው ሥራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን በአባረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮዲያዳን እንዳገባ ነገረችው። በዚያንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባርዮስ ቄሳር ይህን ነገር በሰማ ጊዜ ከሄሮድስ በአባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገም ባስረዱት ጊዜ ስለዚህ ንጉሥ ጢባርዮስ ቄሳር ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው በእርሱም ምክንያት የሀገሮች ጥፋት በመደረጉና ታላቁን ነቢይም ስለመግደሉ ከሹመቱ ሻረውና እንድልኩ ወደሚባል እንድልኩ ወደሚባል ሀገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ፣ ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አራያና ተረት ሆነ፣ ያለ ጣሪያና ያለ ደጃፍ ቀርቷልና። ነጋዴዎችን መናኸሪያ አድርገው ያድጉበት ነበር። በዚያን ወራት በገንዘብ ድሆች፣ በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እነርሱም ሊሰግዱ የከበረች የአርባ ቀን ጾምንም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው በነቃም ጊዜ ራዕይን እንዳየ ለባልንጀራው ነገረው ቅዱስ ዮሐንስም ወደ አመላክ ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፊ ከፈቷት ያን ጊዜ እጅግ የሚመስል በጎ መዓዛ ወጣ የቅዱስ ዮሐንስንም ራስ አገኟት። ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት። ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖረ። የዚያን ሰው እረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷ ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁል ጊዜ መብራትን የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በካህዱ አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ተአምራቶችን እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር አባ አንያኖስ በሀገረ ሐምዳ ኤጲስቆጶስነት እስከተሾሙ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በህልም ተገልጦ የከበረች ራሱ ያለችበትን ቦታ ተነግሮ አመለከተው። አባ አንያኖስም አንያኖስን ሄዶ እንደ ዛሬው ግንቦት ሰላሳ ከዚያ አወጣት። ይህም የካቲት ሰላሳ ቀን ካገኟት በኋላ ዳግመኛ ያገኙበት እንዲሁም ያገኙበት ነው። እንዲሁም እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይችም የረከሰች አመንዘራት ልትዳስሳት በወደደች ጊዜ በወጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች አስራ አምስት ዓመት ኖራ በአረቢያ ምድር አርፋ በዚያ ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆነ። በእግዚአብሔርም ፈቃድ ሁለት ተአማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነሱም አወጧት፣ ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም መለኮትን ባጠመቀ በከበረ በቅዱስ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱን ከእኛ ጋር ትኖር ለዘላለም አሚን! ሰላም እብል ለርእስከ ክቡር ዘተረክ በይሆን በንዋየ ጽውር በንዋየ ጽውር ዮሐንስ ሰራሪ ንጉሠ አይዋፍ ንስር ንስር ንሳአን በክነፊከ ወአይድ ወኒ ለገብር ከመያስ ቆቁ ቀውሜ በጽንፋ ለባህር በዚችም ዕለት የከበረ የእስክንድሪያ ሊቀ ጳጳሳት አባ ሚናስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግልና የመነኮሳትም የቅዱሳን መላእክትን በረከታቸው፣ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በርእሰ ሊቃነ ጳጳሳት በአባ አባ ማትያስ ላይ ይደር በሁሉም ሊቃነ ጳጳሳትና በሀገረ ስብከታችን ሊቀ ጳጳስ

ከመጥምቀ መለኮት ከቅዱስ ዮሐንስ፣ ከእናታችን ከወላዲት አምላክ፣ ሌሎችን ቅዱሳን ረድኤት በረከት እንዲያሳትፈን በዓሉን የሰላም የበረከት የጤና በዓል እንዲያደርግልን ሱባኤያችንን በሰላም እንዲያስፈጽመን በጸሎታችሁ አስቡን አትርሱን ያሉትን የቤተ ክርስቲያን ልጆች ሁሉ በቸርነቱ እንዲያስብልን ለቤተ ክርስቲያናችን አስራት በኩራት ያወጡትን ወልደ ዮሐንስን፣ ኃይለ መስቀልን፣ ኃይለ ስላሴን፣ ወለተ ዘይሁታ ስላሴን፣ ወለተ ተስላሴን፣ ወለተ ጻድቅን፣ ወለተ መድኅንን፣ ወለተ ፍቅርተ ስላሴን፣ እህተ ሃናን፣ ወለተ መድኅንን፣ የአብርሃምን እግዚአብሔር አምላክ በቸርነቱ እንዲያስብልን እንዲጠብቅልን የሁላችንን ፍጻሜ እንዲያሳምርልን

በእንተ እግዝእትነ ማርያም ማህበረ ክርስቶስ ተወካፌ ንስሓ ሰራያ አጥያት ኢየሱስ ክርስቶስ ሰራያ አጥያት ኃጢአተ ኩሉ ሕዝብ ተማ ሰራ አጥያት እግዚአብሔር ይፍታ እግዚአብሔር ይባር እግዚአብሔር ይጠብቃችሁ። በሰላም ዋሉ መልካም